ሰላም ጤና ይስጥልኝ የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ በያላችሁበት በት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን፣ ዛሬ ሮብ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎች ነው አልፎ እንግዲህ ያው ጾም ስለሆነ አፋችን አንዳንዴ ይያያዛል እንደዛው እንግዲህ መከታተል ነው በትዕግስት በሰሜን ሸዋ ጃማ ብረሃ በርሰናና አምባገነን ወንዝ ከባድ ውጊያ ተደርጓል በጣም የሚገርም ስም ነው አምባገነን አምባገነን ወንዝ እንግዲህ ከባድ ውጊያ ተደርጓል ጉዳት መድረሱንም ነው የተሰማው። ሌላው በኦሮሚያ ክልል ወለጋ ነቀምት ከተማ ደሳለኝ ሆቴል አልጋ ቁጥር አራት ላይ ኮሎኔል ገመቹ ድርባብ ተገሏል። እንግዲህ ግድያውን አመሻሽ 12 ሰዓት ላይ ነው እንግዲህ የተፈጸመው ተብሏል። ኮሎኔል ገመቹ ድባብ የስልሳ ሰባተኛ ክፍለ ጦር ዋና አዛዥ እንደሆነ ነው የተገለጸው። ማን እንደገደላቸው አይታወቅም። እንግዲህ አንፃራዊ ሰላም በሚገባ ተረጋግጧል የተባለበት ወለጋ ነቀምት ዋና ከተማው ላይ ነው ግድያው የተፈጸመው። ገዳዩ ማን እንደሆነ አይታወቅም ነው የተባለው። ሌላው አዲስ አበባ የባንክ ቤት ጥበቃዎች እርስ በራሳቸው ተገዳደሉ። በተለይ ደቡብ አፍሪካ ኤምባሲ አካባቢ ድንጋጤም ተፈጥሮ ኤምባሲ ውስጥ ጠብቁ የነበሩትም ወዳልተፈለገ እንቅስቃሴ የገቡበት ሁኔታ መኖሩን የተገለጸው አንደኛው ጥበቃ ሌላኛውን ጥበቃ በመግደል ራሱን መልሶ የገደለበት ሁኔታ መኖሩን ነው እንግዲህ የተሰማው። ብስራት ገብርኤል አካባቢ ያሉ ባንክ ቤቶች ነው፣ ደቡብ አፍሪካ ኤምበሲ አካባቢ ነው ይሄ የተፈጸመው። ሌላው አድማጮቻችን፣ ማዕከላዊ አርማጮ ለሁለተኛ ቀን የቀጠለ ውጊያ እየተደረገ ይገኛል። ማስረው ደም ግጨኝ ቀበሌ ቀድሞ የገባው የመንግስት ኃይል አልቆ ሌላ ተጨማሪ ኃይል ገብተው እየተዋጋ እንደሚገኝ ነው የተገለጸው። ፋኖች በዚህ በኩል ጠንከር ያለ ውጊያ እያደረጉ ይገኛሉ። ከአራት አቅጣጫ መካናይዝ የታጠቀ የመንግስት ኃይል እየተረባረበ ነው ተብሏል። እንግዲህ በሌላ አቅጣጫ ሽመልበር በተፈጸመው የደፈጣ ጥቃት አስራ አምስት የመንግስት ወታደሮች ሞትና ቁስለኛ ሆኗል። አምስቱ ወደአሁኑ የሞቱ ሲሆን ከፋኖ በኩልም ሁለት የቆሰለ ፋኖ መኖሩ ተገልጿል። ሌላው ባህርዳር ዙሪያ ሜጫ ብራቃት በሁለት ቦታ ውጊያ ተደርጓል። አስር የመንግስት ወታደሮች የሞትና ቁስለኛ ሆኗል። አጣር ተራራ ባርኮ ማርያም ሲንቀሳቀሱ የነበሩት ናቸው። እንግዲህ የተገደሉትም ተብሏል። ብራቃት በተመሳሳይ ደፈጣ ተደርጎ በርካታ ወታደር የተሸኘበት መሆኑን የተገለጸው ጃዊ የባለስልጣናት ተሽከርካሪ በፋኖ ተይዟል። የስኳር ፋብሪካ የሆነው ለግዳጅ የተሰማራው ነው በፋኖ የተያዘው ተብሏል። እንግዲህ ተሽከርካሪዎችን በግዳጅ እየወሰዱ ያሰማራሉ። ፋኖች ደግሞ እነዚህን ተሽከርካሪዎች በቁጥጥር ስር እያደረጉ ይገኛሉ። ሌላው ዘመን ቀበሌ ላይም ጉዳት መድረሱ ተሰምቷል። ያው የተለመደ ደፈጣ ነው። ወደ ገጠር የተበተኑት የመንግስት ወታደሮች ሲመለሱ ደፈጣ እያነጋገራቸው እንደሚገኝም የተገለጸው በሌላ መረጃ ሽንዲ ወደ ገጠር ተበትነው የነበረው የመንግስት ኃይል ወደ ከተማ እየተመለሰ ነው ተብሏል። ሌላው ደቡብ ወሎ ምዕራብ ወረዳዎች እንግዲህ መቅደላ ወረዳ ቀበሌ አስር ውጊያ ተደርጓል። ስምንት የመንግስት ወታደር ሞትና ቁስለኛ ሆኗል። ይሄንን ተከትሎ እንግዲህ አስራ ሁለት መኖሪያ ቤቶችን የመንግስት ወታደሮች አቃጥሏል። አስር ከብት ወስዷል። የመንግስት ወታደሮች እንግዲህ በንጹሀን ላይ የሚፈጽሙት በደል የትየለሌ ነው። አሁን እዛ አካባቢ ላይ ያሉት በጣም የሚገርማቸው ፋኖቹ ያደረጉት እንደፈጣ አድርገው የወሰዱትን ወስዶ ሄሏል አካባቢውን ለቀው። ስለዚህ እነሱ ምንድን ነው ማድረግ ያለባቸው? ሕብረተሰቡም ፋኖ ስለሆነ አማራ ስለሆነ ከብቱ መነዳት አለበት፣ ቤቱ መቃጠል አለበት፣ እሱ መሞት አለበት። ይሄ እርምጃ እንግዲህ የአማራ ክልል ጦርነት አንድ ዓመት ከስምንት ወር ተጠናቋል አሁን ዘጠነኛ ወር አንድ ብሎ የጀመረበት ሁኔታ ነው ያለው በዚህ በሁለት ወር በሞላው ጥቂት ወራቶች በሚቀሩት የጦርነት ሂደት ውስጥ ሲቪሊያኖች ዋጋ የከፈሉበት ሁኔታ ነው ከፋኖች የበለጠ ሲቪል ዋጋ ከፍሏል ፋኖችን በሚያጡበት ጊዜ ሲቪሉ ላይ ነው ወጥቶ ቁጭታቸውን የሚወጡት ማለት ነው ልካቸውን የሚወጡት ምንም በውጊያ ቦታ ያልነበሩት ሰዎች ላይ ነው እንግዲህ አስራ ሁለት መኖሪያ ቤት ላይ እሳት መለኮሱ ማለት ምን ማለት ነው ይሄ የጦር ወንጀል አይደለም ያሉት ደግሞ በርካቶች ናቸው። አድማጮቻችን ተመልካቾቻችን ማን ነው ጠያቂው? ነው የሚጠይቃቸው አለ ወይ ነው? ሌላው የትግራይ ቀውስ እየተባባሰ መጥቷል። እንግዲህ አግሎ አካባቢ የነደብረ ሲሆን ቡድን የወረዳ አስተዳደርን አፍነዋል ተብሏል። በትላንትና ሁለትም እንግዲህ የነደብረ ሲሆን ቡድን የተቃወሙ ወጣቶች በጥይት ቆስለዋል ተብሏል። መቀሌና አካባቢውም አድጉዶም አድግራትም እነደብረ ሲሆን ይዘዋል። በመቀሌ ማውጫ በአስራ ሶስት ቦታዎች ኬላ ዘርግቷል ተብሏል። እንግዲህ በደንብ እንግዲህ የጠበቁ ፓትሮል በደንብ የታጠቁ ፓትሮል በከተማው እንቅስቃሴ እያደረጉ እንደሚገኙ ተገልጿል። ጌታቸው በመንግስት የተፈናቀለ ሕዝብ ከዚህ በፊት የተፈናቀለውን ሕዝብ እየሰራን ለመመለስ እየሰራን ባለንበት ወቅት አዲስ ሰው ተፈናቅሎብናል ይላል። ጌታቸው የትግራይ ህዝብ አደጋ ላይ መውደቁን ነው እየገለጸ ያለው። ቀደም ሲል ተፈናቃዮችን እንመልሳለን ብለን በርካታ ስራዎችን እየሰራን እንገኛለን ያለው፣ አሁን ተጨማሪ ሰው እየተፈናቀለብን ይገኛል የሚል ድምፅ አሰምቷል። ዓለም አቀፍ ማህበርም እንደዚሁ ሪፖርት ያደረገበት ሁኔታ ነው ያለው። አንዳንድ የአፍሪካ ህብረት የትግራይ ጉዳይ ያሳስበናል ያሉት በርካቶች እንደሆኑም ተገልጿል በመረጃው የመቀሌ ከተማ የዜና ማሰራጫዎችን እና ደብረሲሆን ይረከባሉ ተብሎም ይጠበቃል። ይህንን ተከትሎ እንግዲህ የጊዜያዊ አስተዳደር ሰዎች ወደ አዲስ አበባ እየሸሹ ነው ተብሏል። የነደብረ ሲሆን ቡድን መቀሌን ከተቆጣጠረ በኋላ ወደ ወልቃይት ነው ዘመቻው የሚል ሹክሹክታዎችም እየወጡ ይገኛሉ። እንግዲህ የማንነት ጥያቄ የሚነሳባቸው ቦታዎችን ማስለቀቅ ትተን ወደ አዲስ አበባ ያደረግነው ጉዞ ትልቅ ስህተት ነው ከውጊያችን ውስጥ ሲሉ ጀነራል ጻድቃን በዛን ወቅት ሲናገሩ ነበር። አሁን በሆነ ባለሆነ ነገር እንግዲህ ትንሽ በውስጣቸው ቅራኔ ስለገባ አንዱ አንደኛውን የመወንጀል ስራ እየሰራ ይገኝ እንጂ እስከ ደብረ ሲና ድረስ አልፍን እስከምንመጣ ምን አለበት ውልቃይት ላይ እንደዚህ አይነት መስዋዕትነት ብንከፍል የሚል ነገር ያሰሙበት ሁኔታ አለ። ሌላው ሰሞኑን እንግዲህ በጀልባ በርካታ ኢትዮጵያኖች 180 ባህር ሰምጦ ነበር። ዛሬ ደግሞ ከድንበር ወደ ሳውዲ ድንበር ሲሻገሩ ወታደሮች ተኩሶ 14 ኢትዮጵያኖች በጥይት ተገሏል። እጅግ በጣም የሚያሳዝን ነው። የኢትዮጵያ ጉዳይ ከድጡ ወደ ማጡ የሆነበት ሁኔታ ነው ያለው እንግዲህ በአሁኑ ሰዓት እንግዲህ እንደምታውቁት የረመዳን ወቅት ነው። በየአመቱ በየአመቱ በዚህን ወር ነው ስደተኞች ከጅቡቲ ተነስቶ የሳውዲን ድንበር የሚያቋርጡት። ምናልባት እንደ ከዚህ በፊቱ ራመት የሚደረግላቸው መስሏቸው ነው። አሁን ድንበር አካባቢ የጠበቅበት ሁኔታ ነው ያለው። ቀደም ሲል የረመዳን ወርን የጥበቃዎችም እስከዚህም ነው። እነሱም አውቆ ይሄንን የረመዳን ወርን ይረዘቁ ብሎም የሚለቁበት ሁኔታ ነበረ። አሁን እንደዚ አይነት ነገር የለም። ድንበር ላይ በጣም በሚገርም ሁኔታ አስራ አራት ሰው እንግዲህ በጥይት ተገሏል። እጅግ በጣም ልብ የሚሰብር ሀዘን ነው። አድማጮቻችን፣ ተመልካቾቻችን የሰማ ነው። ዛሬ እዛ አካባቢ የቀብር ስነስርዓት ማንገደኞቹ እየፈሰሙ እንደሚገኙ ነው የተገለጸው። ወደኋላ ይዟቸው ተመልሶ ነው እንግዲህ የመን ውስጥ የሚያረፉበት ቦታ አለ ድንበር ከማቋረጣቸው በፊት በጣም ያሳዝናል በእውነት ኢትዮጵያ ጉዳይ ልብ ይሰብራል ልብ ይሰብራል ግማሹ የአሳ እራት እየሆነ ነው ግማሹ የጥይት ራት እየሆነ ነው የኑሮ ውድነት የሀገራችን ሰላም ማጣት ወንድሞቻችን እህቶቻችንን ዋጋ አስከፍሏል ዋጋ አስከፍሏል እጅግ በጣም እናዝናለን ምንም የምናደርገው ነገር የለም። አላህ ይራማቸው ገነት ያደርጋቸው። ሌላ አድማጮቻችን፣ የኤርትራ ቃል አቀባይ የማነ ገብረመስቀል ለጀረናር ጻድቃን ንግግር መልስ ሰጥቷል። ጦርነት ናፋቂ ብሎታል። አሰብን እንወስዳለን የቆየ አቋማቸውን ነው የገለጹ ያሉት ነው ያለው። እንግዲህ ኤርትራ እና ኢትዮጵያ ሲዋጉ ትግራይ የጦር ሜዳ እንዳትሆን ዝግጅት ማድረግ አለብን የምለውንም የኮነነበት ሁኔታ ነው ያለው። ቀደም ሲልም ኢትዮጵያና ኤርትራ በሰላም ወደ አንድነት ሲመጡ አሰብ ወደ ኢትዮጵያ ለመጣም ብሎ ቁጭት ውስጥ የነበረ ጀረናል ነው የሚል ነው ማልሴ የሰጠው። ሌላው መካከለኛ ምስራቅ በወደብ ልማት ነው እንግዲህ ከኤርትራ ጋር እየተነጋገረችው ተብሏል፣ እንግዲህ ሳውዲ። ሌላው ኡጋንዳ ወደ ደቡብ ሱዳን ሰልባ ክርን ለመጠበቅ እንግዲህ በርካታ ወታደሮችን አስገብታለች። አሜሪካና ሌሎች ዜጎቻቸውን እያስወጡ እንደሚገኙም ተገልጿል። ደቡብ ሱዳንም ጦርነት ይቀሰቀሳል ተብሎ በስጋት እየተፈራ ይገኛል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። መልካም ሚዲያን በተሻለ መጠን ሰብስክራይብ እያደረጋችሁ የአድማጭ ተመልካች ቁጥርን ታበዙ በአክብሮ ትጠይቃለሁ። በተመሳሳይ መርሃ ግብርና ፕሮግራም እንገናኛለን። መልካም